ትንቢተ ዘካርያስ ምዕራፍ 13። በዚያ ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ለኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ የጣዖታትን ስም ከምድር አጠፋለሁ፣ ከዚያም በኋላ አይታሰቡም። ደግሞም ሐሰተኞችን ነቢያትና ርኩስ መንፈስን ከምድር ላይ አስወግዳለሁ። ማንም ደግሞ ትንቢት ቢናገር የወለዱት አባቱና እናቱ አንተ በእግዚአብሔር ስም ሐሰትን ተናግረሃልና በሕይወት አትኖርም ይሉታል። ትንቢትንም ሲናገር የወለዱት አባቱና እናቱ ይወጉታል። በዚያም ቀን ነቢያቱ ሁሉ ትንቢትን ሲናገሩ እያንዳንዱ ስለ ራእዩ ያፍራል። ያታለሉም ዘንድ ማቅ ልብስ አይለብሱም። እርሱ ግን ከታናሽነቴ ጀምሮ ባሪያ ሆኜ የነበርሁና ገበሬ ሰው ነኝ እንጂ ነቢይ አይደለሁም ይላል። ሰውም ይህ በእጅህ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይላል። ሰይፍ ሆይ፣ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ፣ ይላል የሰራዊት ጌታ እግዚአብሔር፤ እረኛውን ምታ፣ በጎቹም ይበተናሉ። እጄንም በታናናሾች ላይ እመልሳለሁ። በምድርም ሁሉ ላይ ሁለት ክፍል ተቆርጠው ይሞታሉ ይላል እግዚአብሔር። ሦስተኛውም ክፍል በእርሷ ውስጥ ይቀራል። ሦስተኛውንም ክፍል ወደ እሳት አገባለሁ። ብርም እንደሚነጥር አነጥራችኋለሁ፣ ወርቅም እንደሚፈተን እፈትናችኋለሁ። እነርሱም ስሜን ይጠራሉ፣ እኔም እሰማችኋለሁ። እኔም ይህ ህዝቤ ነው እላለሁ እርሱም